ነገሮችን ብታስተካክሉ ደስ ይላል። ነገሮችን ለማስተካከል ሞክሩ፣ ውድ ቤተሰቦቻችን። ነገሮችን ለማስተካከል እየጣርኩ ነው ያለሁት፣ ግን ከበደኝ፣ በቃ ምንም ነገርን ማድረግ አልቻልኩም እና? ነገሮችን እንዳያችሁት እንደተመለከታችሁት ነው ነውና ሰላም ውድ ቤተሰቦቻችን፣ ቤት ናችሁ ሰላም ናችሁ ወይ በያላችሁበት? እንግዲህ ሰላማችሁ ብዝት ይወልልኝ እላችኋለሁ። ዛሬ እንግዲህ ያው በአንድም በሁለት ቪዲዮ መጥቼላችሁ ነበረ። በማን ጉዳይ ካላችሁ ደግሞ የሚታወቅ ነው፣ በነናዬ ጉዳይ መጥቼ ላችሁ ነበርና ያው እንግዲህ ከዚህ በፊት እንደነገርኳችሁ ነው አንዳንድ ነገሮችን ለማስተካከል እሞክራለሁ ብዬ ነበረ ቃል የገባውላችሁ ያው አንዳንድ ነገሮችን ላስተካከልላችሁ ሞክሬ ነበር። ያው ተስተካክሏል፣ አንዳንድ ነገሮች ተስተካክሏል። ግን ያው አሁን ደሞ ያው ውብዬ ጋ ያለ ነገር አለ፣ እነናሂጋ ነሄሉጋ ያለ ችግር አለ። ያ ደግሞ ያው ስቴፑን ጠብቆ መጥቷል ብዬ አላስብም፣ እንደኔ ጉዳይ። ለዛ ነው እንግዲህ ያው የተፈጠረውን እነሱ ላይ የመጣባቸውን ስትራግል እንግዲህ በደንብ አርጋችሁ ተመልክታችኋል። ያው እኔም ደግሞ የቻልኩትን ነገር ለማስተካከል አሁንም ጥረት ያደረግኩኝ ነው። ያው በሰው በእነሱ በኩል አልመጣሁም። እኔ ያለሁት እንግዲህ አርባ ምንጭ ስለሆነ ነው የእነሱ ጉዳይ የእኔ ጉዳይ ነው ብዬ ስለሚያሳስበኝ ነው። ያው እናንተ ጋር እንደዚህ ሆኜ የመጣው ትላቸዋለሁ። ያው እንግዲህ በመጀመሪያ ደረጃ ቤተሰብም እንግዲህ ከአርባ ምንጭ ሄዶ ነገሮችን ለማስተካከል ጥረት አድርገዋል፣ ሞክሯል እና ሄሉ ያው ይቅርታ ብላ ነገሮችን የራሷን ነገር ፈታለች። የሄደችበት መንገድ ደግሞ ከእናቷ ጋር እናቷን አማላጅ አድርጋን የሄደችው ያ መንገድ ደግሞ ያው የሚደገፍ ነው። ከራሷ ላይ የራሷን ችግር አውርዳለች፣ ቀርፋለች ማለት ነው። ያው እንግዲህ የቀረው ደግሞ የናሂ ጉዳይ ስለሆነ የናሂ ጉዳይ ደግሞ እንደዚሁ ዝም ብሎ የሚፈታ ነገር አይደለም ብዬ አስባለሁ። ምክንያቱም በጣም ብዙ ነገር ውብዬ ላይ አድርሶባታል። ናሂ ያደረሰበት ምክንያትም ደግሞ እሱ በማያውቀው መልኩ ነው ይሄ ነገር የደረሰው እና ያን ነገር ደግሞ ናሂ ራሱ ብቻውን መፍታት አይችልም። መፍታት የሚችለው ያው እንዴን ያሳሰብ ሽማግሌዎችን ወስዶ የተለያዩ ሰዎችን ወስዶ ነው ሊፈታ የሚችለው ብዬ አስባለሁ። በራሱ ራሱ ሄዶ ይቅርታ ማለት ይችላል። ግን ነገሮቹ መፈታት ይችላሉ ብዬ አላስብም። ምክንያቱም ውብዬ ብቻዋን ናት ስቲል ነው ማንም ከጎኗ አልነበረም። ያው በስልክ ነበር እኔ ሳገኛት የነበረው እና ያ ደግሞ ትንሽ እሷን አስከፍቷታል። ክስም ተጀምሯል፣ ክስ ጀምራለች። ያንን ነገር ደግሞ ለማስቆም በጣም ብዙ ሂደቶችን እየሄድን ነው። እኛ በስልክ ለማናገር ያው ሽማግሌ ሳይገባ በፊት ነገሮችን ለማስተካከል እየሞከርን ያለ ነው። ያው ትንሽ ውይይት ትንሽ ጠንከር ብላለች። ያው ስለተጎዳችን ነው እንደዛ የምትሆነው። ያው ሴትም ስለሆነች ቶሎ ነው የሚከፉትና ያ ነገር ደግሞ ሚስተካከል ይመስለኛል። ነገሮች ቀርተ ሁሉም ነገር አልፎ አዲስ ነገር ይፈጠራል ብዬ አስባለሁ እንደኔ ምክንያቱም ከዚህ በፊት የነበረውን ነገር አይታችሁ ከሆነ አዲስ ነገር ተፈጥሯል፣ ሰላም ተፈጥሯል። እኔም ደግሞ ስዝትባቸው የነበርኳቸው ሰዎች አሉ እነሱም ደግሞ ከእንደዚህ አይነት ነገር ነፃ ሆኖ ራሳቸውን አግልለዋል ማለት ነው። ስለዚህ አሁን መሆን ያለበት ምንድን ነው? እነሱም ራሳቸውን ከሚያገሉ ልክ እንደ ጓደኛ መጥተው ነገሮችን ሽማግሌ ይዘው ማስታረቅ ያለባቸው እነሱም ሸሹ። ናሂም ደግሞ አበባ ይዞላት ይቅርታ ብሎ ቤት ድረስ እየመጣ ነው ያለው። ያ ነገር ደግሞ እኔ እንዴን ያሳሰብ ልክ አይደለም ናሂም ያስባለሁ። ምክንያቱም ውብዬ ብቸኛ ተደርጋለች። ውብዬ ማንም ከጎኗ ሰው እንደሌለ ተደርጋለች። ይህ ሁሉ ነገር የተፈጠረው በናሂ ምክንያት ስለሆነ ናሂ ላይ ትንሽ እኔ አዝኝበታለሁ። የሄደ ያለበት መንገድ በራሴ ፈታለሁ ብሎ ያለበትን መንገድ ደግሞ የሚደነቅ ነውና፣ ግን አበባ ይዞ ምናምን ልክ እንደ አዲስ ፍቅረኛ ያመቾች ይዞ መሄዱ ተገቢ ነው ያላሰቡ። ምክንያቱም እሱ እርቅ ለመፈጸም ሽማግሌዎችን ያጠፋው ጥፋት ከባድ ስለሆነ ሽማግሌዎችን ወስዶ እግሯ ላይ ወድቆ ነበር ይቅርታ ማለት ያለበት ያው እኔ እንዳልኳችሁ ናሂ ውብዬ እግሯ ላይ ወድቀ ይቅርታ አበላት እንዳልኩት ነው ሀሳቡ እሱ ሄዶ ሶሪ ያላት መንገድ በእንደዚህ አይነት መልኩ ነው እና ሌላም ደግሞ ሌላ ችግር ተፈጥሯል ቤት ውስጥ የተፈጠረው እንግዲህ ያው እንዳያችሁት ከሆነ የሄሉ በድዝዴ ነበር እና እዛ ላይ የሄሉ ጓደኛ ተገኝቶ ነበር አሁን ደግሞ ውብዬ ጋር መጥቶ ውብዬ ጋር ሰው ስለሌላት እኔ ከእሷ ጋር መሆን ስለፈለግኩ ነው የመጣሁት አይነት ነገር እያለ ነበረ እና ይህ አጋጣሚ የሆነው ይቅርታ ሌላት ከሄሉ ጋር ነበር ይሄደው። እና ማንም ሰው ሳይገባ እንጨርሳለን መጨረስ አለብኝ እኛ ራሳችን መጨረስ አለብኝ ሰው ማወቅ የለበትም አይነት ነገር ነው ሀሳብ። እና ያንን ነገር ለመጨረስ በሚገባበት ሰዓት እንግዲህ ውብዬ ከልጁ ጋር ቁጭ ብላ በምታወራ ሰዓት ጎረምሳ ሳይዘሽ መጣሽ አይነት ነገር እየተባለ ነው ያው ደግሞ ልጁን ደግሞ ግልፁን እየተናገረ ያለው ማንም አጠገቧ ስለሌለ እሷ ላጽናናት ነው የመጣሁት፣ በሌላ ነገር አትመልከትብኝ እያለ ነበር። ያው እኔም በሱ በናሂ ቦታ ብሆን የምናደደው ነገር ይኖራል። ኦሮም ሳንተሽ እንደዚህ ያደረግሽ እንዲህ ምናም ነገር የሚለው ነገር ሊኖር ይችላል እኔ ውስጥ። በሌላው ሳይድ ደግሞ ወብዬ ሳይድም ስናየው ደግሞ ወብዬ አውቃ ላታረግ ትችላለች፣ ማለትም ፈልጋ ያ ልጅን ና ብላው ላይሆን ይችላል፣ እሷ ልጠይቃት መጥቶ ሊሆን ይችላል። በእንደዚህ አይነት መልኩ ብናስብ ጥሩ አይሆንም ወይ? ያንን ነው የወሰድኩት። እና ቤተሰቦቻችን እንግዲህ ያው እንዳያችሁት ይህ ሁሉ ነገር ተፈጥሯል። እና እኔ እንግዲህ ያው ሀሳብ የምን ሊሆን ይችላል፣ በጣም ከሚችለው በላይ ነገሮችን የሞከርኩ ነው። እኔ እንግዲህ አዲስ አበባ ማቀው ሽማግሌ የለም። አርባ ምንጭ ቢሆን ኖሮ ተፍ ተፍ በአንድ ቀን ነገሮችን ለመጨረስ እሞክር ነበር። አሁን ግን እኔ የሚችለው ነገር ሆኖ ላስጨረስ የሚችለው ነገር የለም። እና ናሂ እንኳን ያው አሁን ያለበት ነገር ጥሩ አይደለም። ያው እንግዲህ እንዳያችሁት ነው ጥሩ ስሜት ላይ አይደለም ያለው። እና ታግዷል በፍርድ ቤት ክስ። ይሄ ክስ የሚባለው ነገር እንዴት ማለት እንዴት ውብዬ የልጆቹ አባት ላይ እንደዚህ ጨክና ክስ ጀመረች? ቤት ውስጥ እንዳይመጣ ለምን አሳገደች? የሚል ጥያቄ አለኝ እንደኔ። ምክንያቱም ለብዙ ዘመናት አብሮ ሲኖሩ ልጆችን አፍርተው ሁለተኛ ልጅ እንግዲህ ጽንስ በሆዳ ውስጥ ያለች ሴት ናት እንግዲህ እና በዚህ ልክ ባይጨካከኑና በሽምግልና ነገሮችን ቢጨርሱ ባይ ነኝ። ምክንያቱም ክስ ከተኬደ ሌላ ነገር ነው የሚመስለው ያው እሷ ስሜቷን በእንደዚህ አይነት መልኩ ልትገልጽ ፈልጋ በቃ ቆርጦላት ሊሆን ይችላል። ግን ውብዬ እኔ እንደዚህ ባታደርጊ ባይ ነኝ። ያው ይሄ ቪዲዮ ይደርስሻል ብዬ አስባለሁ። ትናንት ስልክ ስለነሳሽልኝ ነው ዛሬ ይህን ቪዲዮ ልሰራ የተገደድኩትና፣ ብቻ ያው በውስጥ መስመርም ሰዎች እየደወሉ የጠየቁኝ ስለሆነ እንዴት አደረግ እንዴት እየሆነ እንደዚህ የሆነ እኮ ነው ምናምን ነገር እያሉ የጠየቁኝ ስለሆነ፣ ውብዬ የባክሽን ከቻልሽ ክሱን አንስተሽ አብራችሁ ህይወታችሁን የምትመሰረቱበትን ህይወታችሁን ባታመሰቃቅሉ በመሀላችሁ ድጋሚ ሌላ ሴጣን ገብቶ በክስ ምክንያት ሌላ ነገር እንዳይፈጠር ፈራው። እኔ በጣም ስጋት የሆነብኝ ነገር ጭራሽ መለያየት ጭራሽ ጭራሽ በቃ መለያየት እንዳይመጣ በፍርድ ቤት የሚል ነገር ነው ውስጤ ውስጤ የተፈጠረ ያለውእና እባክሽ ብዬ ውስጥሽን ልብሽን ብታራሪ እና ናሂ መጥፎ ሰው አይደለም። ምንም እንደዚህ ከሌላ ሴት ጋር ተገናኝቶ ከአንቺ ውጭ እንደዚህ አይነት ነገር አድርጎ የሚያውቅ ልጅ አይደለም። እኔ አውቀዋለሁ፣ ናይህ አንቺ ከእኔ ብላ ታውቂዋለሽ። ናይህ አጋጣሚ የሆነው ያው ሰይጣን የፈጠረው ነገር ነው ተፈጠር። እኔ መከሰስ አለበት ብዬ ማስበው ይህን ነገር የፈጠረው ሰውዬ ከልጅቷ ላይ ገንዘብ የተቀበለው ሰውዬ ነው ብዬ ነው ማስበው። ያን ልጅ አፈላልገን ብንከሰው እኛ አይሻልም ወይ ብናፈላልገው አይሻልም ወይ ብዬ አሁን ቤተሰብም የአንቺ ቤተሰብም የእሱ የናሂም ቤተሰብ እኮ ነው እየተከፋ ያለው። በጣም መጥፎ ነገር እየተፈጠረ እኮ ነው ያለው ውብዬ። ነገሮችን ብታስተካኪ፣ ለእኛ ብለሽ ነገሮችን ብታስተካኪ እባክሽን ውብዬ። ምክንያቱም ሴጣን በመሀል ይገባል፣ ነገሮችን ሊያበላሽ ይችላል፣ መጥፎ ነገር ሊፈጥር ይችላል። ያው ታውቂያለሽ፣ በመንፈሳዊ ህይወት ስትጋቢ ህይወት ስትመሰርቺ ነገሮችን ሳትማሪ አይደለም፣ የጋብቻ ህይወትን ተምረሽ ነው ነገሮችን ታውቂያለሽ አስባለሁ። በቃ አንቺም ቺት ተደርግ ያለው ብለሽ ስላሰብሽና ነገሮችን እንደዛ አይነት መልኩ ስለወሰድሽ ነው እንደዛ አይደለም እየተፈጠረ ያለው ግልጽ ሆኗል እኮ ሁሉም ነገር ግልጽ ሆኗል ልዩቱ ደግሞ አመነች እኮ ነገሮችን አምና አሁን ከናይ ህይወት ወጥታለች አንቺንም ይቅርታ ለማለት ፈልጋለች ሞክራለች አይተናል ሁሉም ነገር ለምን አንቺ አትረጀም ብዬ በቃ ናሂ እንደዚህ የሚያደርግ ሰው አይደለም መጥፎ ነገር ሊያደርግ የሚችል ሰው አይደለም በቃ ውስጡ ለሰው ልጅ መልካም ነገር ስላለው ነው ወደ ቤት ይዟት የመጣው ስናየው ከዛ በፊት እኮ እኔም ተናድጃለሁ እንዴት ሴት ልጅ አምጥቶ ይሄን ሁሉ ነገር ሊያደርግ ይችላል ቀለበት ሁሉ ልታደርግለት እንዳሰበች እንዳየች እንደመጣች ፕሮግራም እንዳዘጋጀች ሁሉ እኮ አይተን ነበር አይደለም ያ ሁሉ ነገር አልፏል እሱ እሺ ብሎ ነገሮችን እጁን አሰጥቶ ቀለበት አላደረገም ሌላ ጸብ ነው የተፈጠረው ይህን ሁሉ ነገር ቪዲዮ ከፍተሽ ለምን አታይም? ውብዬ ሰውም ነግሮሽ አልቢ አስባለሁ አንቺ ተደፍሬ ያለሁ ነው እያልሽ ያለሽው። በቤቴ ተደፍሬ ያለሁ በቤቴ ሴት አምጥቶብኛል ብለሽ ነው እያልሽ ያለሽው። ይገባኛል፣ ሰውም ይገባዋል። አሁን ከአንቺ ጎን ነው ሰው ያለው። እኔም ከአንቺ ጎን ነኝ። ከናሂም ጎን ደግሞ መሆን አለብኝ። ምክንያቱም እሱም እየተጎዳ ነው ያለው። አንቺ እንደተጎዳሽ ሁሉ ናሂም እየተጎዳ ነው ያለው። ለምን ነገሮች ተፈተው አብራችሁ ህይወታችሁን ለምን አትመሰረቱ? ነው ማንም የትኛውም ሰው በህይወታችሁ የሚቀናባችሁ ሰዎች ናችሁ። እኔ እንኳን እቀናባችኋል። መንፈሳዊ ቅናት ነው፣ ምክንያቱም ታስቀንኛላችሁ። በቃ ህይወታችሁ ደስ ይላል። ማንም ሰው የሚመኘውን ህይወት ነው የምትኖሩት። በመንፈሳዊ ህይወት ጋብቻችሁን ፈጽማችሁ፣ ፍቅራችሁ በጣም ደስ ይላል። ልጃችሁ ደስ ይላል። ምን ብዬ ልንገራችሁ? ናሂና ምን ብዬ ናሂ ከቻልክ ሽማግሌ በቃ አዘጋጅና ሂድና በሽማግሌ ያዝ ጉዳዩ በሽማግሌ የተያዘ ነገር ሁሉም ነገር ይፈታል ያስባለሁ አባቶች አንድ ካህን ያዝ ሽማግሌዎችን አንድ ሁለት ሶስት ይዘ ንስሓ አባታችሁን ይዘ ቅረ በቃ ናሂ እንደዛ አድርግ ከቻልክ ምክንያቱም እኔ የምታየኝ በጣም መጥፎ ነገር ነው ክስ ከተጀመረ ማለት ነው ለመለያየት ላይ አይት መጣ ገብቷል ናሂ ተረዳኝ በቃ አንተ ውብዬ ደግሞ ነገሮችን የምታገናዝብ ሴት ናት። በቃ ስለተደፈረች ነው ይህን ሁሉ ነገር ያደረገች አለችው። አንተም በእሷ ቦታ ሆነ ነገሮችን መመልከት አለብህ ብዬ ነው ማሰበው። ስለዚህ ና እባክህን ነገሮችን ለማስተካከል ሞክር። ነገሮች ሁሉ ይስተካከላሉ፣ ፍቅራችሁ ይመለሳል ብዬ አስባለሁ። ጸሎቴ ነው እንግዲህ። ሁልጊዜ ይህ ነገር ከተጀመረ መጥፎ ነገር ከመጣባችሁ ጀምሮ ጸሎቴ ነው ወደ ፍቅራችሁ እንድትመለሱ፣ ሰላም በህይወታችሁ እንዲመጣ። በቃ ሁልጊዜ የምኞቴ ነው ጸሎቴ ነው እና ሁሉም ሰው ለእናንተ ጸሎት ያደረገ ነው። ብዙ ሰው ለእናንተ የተመኘላችሁ ነው ያለው። እና ናሂዬ እንወድሃለን። ውብዬ በደንብ ነው የምንወድሽ። ጉዳትሽ ጉዳታችን ነው። ነገሮችን እያየን ስለሆነ ነገሮች ይስተካከላሉ። ከዚህ በኋላ በደንብ ይስተካከላሉ። ውብዬ ነገሮችን ለማስተካከል ሞክሪ። የናሂ እናት መታ ለምናሻለች አስተካኪ ብላ ውብዬ አንቺ ቤተሰቦችን መታውቁ ነገሮችን ለመፍታት ሞክረዋል በቪዲዮ ስላልወጣልን እንደ አንቺ ጋር ሽምግልና መተዋል ነበር ወይ? ይህን ሁሉ ነገር ለምንድን ነው የማታስቢው? ያንቺ ናሂን መተው እኮ አናግረውታል አይደል? ያንቺ እናትና አባት መተው እኮ ተቆጥተዋል፣ ሁሉን ነገር ለማስተካከል ሞክረዋል። ናሂ ይበቃ ልብ ውብዬ፣ ልብሽን ለማራራት ሞክሪ እባክሽ። ጨክነሻል፣ እውነት እውነት ጨክነሻል። ውይ እና በጣም እኔ ውስጥ የሰላዘነ ነው እንደዚህ ሚዲያ ላይ ወጥቼ የማወራው በቃ ለቤተሰቦቼ ላጋራላቸው ብዬ ነው። ከምን ደረስ እንዴት ሆነል እያሉኝ ስለሆነ እስካሁን ድረስ ያለው ነገር እንግዲህ ጥሩ መጥቷል፣ ግን አሁን ላይ ደግሞ ትንሽ ክስ ተፈጥሯል። ያን ነገር ደግሞ ለማስተካከል ሶልቭ ለማድረግ የቻልኩትን ነገር የሞከርኩ ነው። ውድ ቤተሰቦቻችን እንግዲህ እናንተም ከዚህ በፊት እንደምናገራችሁ በአረብ ሀገር ያላችሁ ሴቶች፣ ኢትዮጵያ ውስጥ ያሉ ወይም ወንድማችሁ ወይም እህቶቻችሁ ሊሆኑ ይችላሉ። እዛ ቁጭ ብላችሁ ብር ይቀመጥልኝ፣ እንደዚ አይነት ነገር ይቀመጥልኝ ብላችሁ ሳንቲም የምትልኩ ሰዎች ከእንደዚህ አይነት ነገር እንድትቆጠቡ እነግራቸዋለሁ። ምክንያቱም የመጣውን ጣጣ እያያችሁ ነው። እሷ አምናው ነው ናሂ ገንዘብ አስቀምጥልኝ ብላ ስትልክ ነበር፣ ግን ለናሂ አይደለም ስትልክ ነበረ። የናሂ ጓደኛ የናሂ ሲም ካርድ ልዩ ስለሌለው በአጋጣሚ ይህን ተጠቀም እኔ ሌላ ሲም ካርድ ስላለኝ ሲም ካርድ ስትገዛ ትሰጠኛለህ ብሎ ነው አጋጣሚ የሰጠውና በእንደዚ አይነት ምክንያት የተፈጠረው ነው። ስለዚህ ይህ ነገር አይታችሁ ራሳችሁ ራሳችሁ እንድታስተካክሉ ይገባል ብዬ አስባለሁ። ነገሮችን እንድታስተካክሉ ጥሩ ነው ብዬ አስባለሁ። ምክንያቱም እኛ ከእናንተ የተማርነው ብዙ ነገር ነው እና በክስ ምናምን ነገር እኛን ያሳያችሁት ነገር የለ። ፍቅራችሁ ቢመለስ ደስ ይለኛል። ወደ ፍቅራችሁ ተመለሱ እላለሁ። ምክንያቱም እኛ ከእናንተ ብዙ ነገር ተምረናል እና። እኔም ለዚህ ያደረሳችሁት እናንተ ናችሁ። ግን እንደዚህ ሆናችሁ ተመሰቃቅላችሁ፣ ህይወታችሁ ተመሰቃቅሎ በእገዳ በምናምን ነገር ሲመጣ ደስ አይልም እና ነገሮችን ብታስተካክሉ ደስ ይላል። ነገሮችን ለማስተካከል ሞክሩ፣ ውድ ቤተሰቦቻችን። ነገሮችን ለማስተካከል እየጣርኩ ነው ያለሁት ግን ከበደኝ። በቃ ምንም ነገር ማድረግ አልቻልኩም። እና ነገሮችን እንዳያችሁት እንደተመለከታችሁት ነው። እና ያው እኔም ብቻ አይደለም ያፈራችሁት ብዙ ጊዜዎችን አፈታችሁ። ግን እነሱ ኦኬ ነው። ዛሬ የመጣሁት እና በቃ አልቻልኩም፣ ስላልቻልኩ ነው የቻልኩትን ነገር ሞክር ያለው ጭራሽ። በቃ ስልክ የሚያነሳችሁልኝ አይደለም። በቃ ወደ ክስ ሂደት ሄዷል። እናንተ ከእናንተኛ ምን እንማር? ምንድን ነው መማር ያለብን? መማሪያ መማር የምንችለው እኛን የሚያስተምር ነገር ስትፈጥሩ ነው። ይህን ክስ መጣ ብዙ ነገር ለብዙ ሰው አራያን ግን ነገሮችን ለማስተካከል ህይወታችሁን ፍቅራችሁን ለመመለስ ከቻል እና ሌላ ምንም የምለው ነገር የለኝም። ሰላማችን